ክርስቶስ ተንሳ አሞታን በአብያ ይረ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜ ሰኮ ነፍሳ ወሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱሳት አንስት በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ክርስቶስ ከተነሳ ቅዳሚት ሰባተኛ ቀን ነውና እንግዲህ፣ ከሰኞ ጀምሮ ሰኞ ማይዶት ማክሰኞ፣ ቶማስ ረቡ፣ አላዛር አሙስ አዳም አሙስ፣ ዓርብ ቤተ ክርስቲያን በለን ተማመረን። ዛሬ ደግሞ ቅዱሳት አንስት የሚል ታሪክ ነው ያለው። ቅዱሳት አንስት ማለት ሴቶች ማለት ነው። እንግዲህ ሴቶች ቁጥራቸው ብዙ ነው። የነሱ ቀን ነው ነው የሚለው እሱን ታሪክ መናገር ነውና አጠር መጠን ባለመልኩ እንነጋገራለን። እዚያ አምላካችን ሁላችንንም እንዲያስተምረን መልካም ፈቃዱ ይሁንልን። እንዲህ ይላል የማቴዎስ ወንጌል 2755 ላይ የሚያገለግሉት ሴቶች ሲሰቀል፣ ሲገረፍ፣ ሲሰቃይ፣ ሲወጋ፣ ሲቸነከር በርቀቱ ነው ይመለከቱ ነበረ ይላል። 6666 ግርፋት ሲገረፍ በአምስት ምስማር ሲቸነከር በአንድ ጦር ሲወጋ ምራቅ ሲተፋበት አምላክ ከሆንክ ራስህ አድን እያሉ ሲዘብቱበት አንተም ወረድ እኛንም እንድንወርድ አድርግ እያሉ ሲዘባበቱበት ቤተ መቅደስን በአንድ ቀን አፍርሼ በሶስት ቀን እሰራለሁ የምትል እውር፣ አበራለሁ፣ ለምጻም አነጻለሁ፣ ጎባጣ ተረትራለሁ የምትላንተ ራስህን አድን እያሉ ሲዘባበቱበት ብዙ ሴቶች በርቀቱ ነው ይመለከቱ ነበረ ይላል። ለዚህ ነው እንግዲህ የሴቶች ቀን የተባለው። ዛሬ አሁን ይሄ አይደንቅም። እንደ ኢትዮጵያም እንደ ዓለምም የሴቶች ቀን፣ የወጣቶች ቀን፣ የሕፃናት ቀን፣ የኤችአይቪ ቀን፣ የበሽታ ቀን፣ የደስታ ቀን፣ የልደት ቀን ወዘተ እንደዚህ ዓለማት ያከብራሉ። ስለዚህ ቤተ ክርስቲያናችን በዓመት አንድ ቀን በትንሣኤ ሰባተኛ ቀን በዳግም ትንሣኤ ደግሞ ወደኋላ ቅዳሚትን የሴቶች ቀን ብላ ታከብራለች ማለት ነው። እንግዲህ ዓለም አሁን የኢትዮጵያ መንግስት የሴቶች ቀን ብሎ የሚያከብረው ከቤተ ክርስቲያን ወስዶ ነው ማለት ነው። ቤተ ክርስቲያን የሴቶች ቀን ብላ የምታከብረው ሴቶች የክርስቶስ የትንሣኤ ምስክር ስለሆኑ የእነሱን ውለታ ለማሰብ ነው እና ይህንን አጠር መጠን አድርገን እንመለከተዋለን። ታሪኮችን እንመልከታቸው። ምን ይላል? ክርስቶስ በዕለቱ በተነሳ ጊዜ ጠዋት ጠዋት ላይ ማለት ነው የይሁድ ዓርብ በ27 ተቀብሮ 28 መቃብር ውስጥ ነው 29 በ29 መጋቢት 29 ቀን ሌሊት ሽቶ ይዘው እንደ አይሁድ ልማድ መቃብሩን ሊረጩ ወደ መቃብሩ የሄዱ ሴቶች አሉ ይላል። ይቀጥልና ሴቶች የትንሣኤው ሰባከያን ወይም ደግሞ የምስራች ተናጋሪዎች እንዲሆኑ እግዚአብሔር ፈቅዶላቸው ነበረ ይላል። አሁን ስለ ሴቶች እንግዲህ ሁለት መሠረታዊ ነገር ነው። አንደኛው ሽቶ ይዘው በመቃብሩ ተገኝተው ሽቶ እንዲቀቡ ሄዱ ነው። አንደኛው ሁለተኛው ደግሞ ሴቶች የክርስቶስ ትንሣኤ ምስክር ወይም ሰባካያን እንዲሆኑ እግዚአብሔር ፈቅዶላቸው ነበረ ይላል። እኒህ ሁለት ነገሮች ናቸው። እንመለስባቸዋለን። ወደ ድንግል ማርያም እንምጣ። ብዙ ሴቶች አሉ። ከብዙ ሴቶች አንቺ ትበልጫለሽ። ምን አይነት ሴቶች? መልካም ያደረጉ፣ ተራራ የወጡ፣ ወንዝ የተሻገሩ፣ የጾሙ፣ የጸለዩ፣ የሰገዱ፣ እግዚአብሔርን እና ቅዱሳንን ያከበሩ ብዙ ሴቶች አሉ ከእነርሱ ሁሉ ቅድስት ድንግል ማርያም ትበልጫለሽ፣ ይላል ሰሎሞን ምሳሌ 31 ቁጥር 29። በሌላ መልኩ መሐሌ የመሐሌ ምዕራፍ 1 ቁጥር 8 ላይ አንቺ በሴቶች ዘንድ የተዋብሽነሽ፣ ድንግል ማርያምን ነው አንቺ በሴቶች ዘንድ የተዋብሽነሽ ይላል። እንደገና ሉቃስ 1 28 ላይ ደግሞ የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ከሴቶች መካከል ተለይተሽ የተባረክሽነሽ። ምን ማለት ነው? አሁን የቆጠሮ የሴቶች ቁጥር አይታወቅም። በጣም ብዙ ሴቶች አሉ ማለት ነው። ከሴቶች መካከል ማለት ነው። ከብዙ ሴቶች መካከል ማለት ነው። ብዙ የሚጾሙ፣ ብዙ የሚጸሉ፣ ብዙ መልካም አመለካከት ያላቸው፣ ብዙ ደምግባትና ብዙ ፍቅረ እግዚአብሔር ፍቅረ ቢጽ ያላቸው ሴቶች አሉ። ከነሱ መካከል አንቺ የተባረክሽ ነሽ ማለቱ ነው። ሌላው የሉቃስ ወንጌል 2424 ላይ ደግሞ እንዲ ላል ሴቶች እንደተናገሩት ሆኖ አገኙት ይላል። ይሄ ደግሞ በማቴዎስ ወንጌል ምዕራፍ 28፣ በማርቆስ 15፣ በሉቃስ 24፣ በዮሐንስ 20 ላይ ምን ይላል? ማርያም መግደላዊትና ሌሎቹ ማርያሞች በሌሊት ሽቶ ይዘው ወደ መቃብሩ ገሰገሱ ይላል። ዋናው ታሪኬ ነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ አርብ ተሰቀለ፣ አርብ ተሸነከረ፣ አርብ ሞተ፣ አርብ ተቀበረ። ቅዳሜ አርብ ከዘጠኝ ሰዓት ጀምሮ ቅዳሜ እሑድ እስከ አስር ሰዓት በመቃብር ውስጥ ነበር። በአዲስ መቃብር ማለት ነው። በአጭሩ ግን እያለ ያለው መጽሐፍ ቅዱስ ምንድን ነው? ኢየሱስ ክርስቶስ አርብ ከሰዓት ጀምሮ በነገራችን ላይ ይህን ባለፈው ተነጋግረናል። አርብ ከአንድ ሰዓት እስከ ስድስት ሰዓት ፀሐይ ነበረ ከስድስት ሰዓት እስከ ዘጠኝ ሰዓት ጨለማ ነበረ። አንድ ቀን ይባላል ማለት ነው። ዓርቧ ልትከፈል ነው። ከሁለት ዓርብ፣ ከአንድ ሰዓት እስከ ስድስት ሰዓት ፀሐይ፣ ከስድስት ሰዓት እስከ ዘጠኝ ሰዓት ጨለማ አንድ ቀን ማለት ነው። ከዘጠኝ ሰዓት እስከ አስራ ሁለት ሰዓት ፀሐይ ነው፣ ሌሊቱ ሙሉ ነው። አሁን ይሄ ሁለት ቀን ይባላልና፣ ቅዳሜ ሙሉ ቀን ብርሃን፣ እሑድ እስከ አራት ሰዓት ሌሊቱ ይሄ ተብሎ ነው እንግዲህ ሶስት ቀን። በሶስተ ወተንሳ እግዚአብሔር ከመዘነቃ እግዚአብሔር በሶስተኛው ቀን ተነሳ የሚባለው በዚህ አቆጣጠር ነው ማለት ነው። ልርገመው፣ አርብ ከአንድ ሰዓት እስከ ስድስት ሰዓት ፀሐይ ከስድስት ሰዓት እስከ ዘጠኝ ሰዓት ጨለማ፣ ይሄ አንድ ቀን ማለት ነው። ተከፈለ። ከዘጠኝ ሰዓት እስከ አስራ ሁለት ሰዓት ብርሃን ነው። ከአስራ ሁለት ሰዓት በኋላ ሌሊቱን ሙሉ ጨለማ ነው። ሁለት ቀን ማለት ነው። ቅዳሜ ቀኑን ሙሉ ቀን ይባላል። እሁድ እስከ አስር ሰዓት ከሌሊቱ ሌሊት ይባላል ሶስት ቀን ሶስት ሌሊት በመቃብር አደረ የሚለው ይህን ነው ማለት ነው አሁን እንግዲህ እሁድ አስር ሰዓት በመንፈቀ ሌሊት ተነሳ የሚገርመውና የሚደንቀው ነገር ኢየሱስ ክርስቶስ የተወለደው እሁድ ከሌሊቱ አስር ሰዓት ነው እንደገና ደግሞ የተጠመቀውም ከሌሊቱ አስር ሰዓት ነው እንደገና ደግሞ የተነሳውም ከሌሊቱ አስር ሰዓት ነው አሁን እነ ማርያም መግደላዊት በዚህ ሰዓት አይደርሶም። ለዚህም ነው ያቺ ማርያም የሽቷ ማርያም ረቡ ሽቶ ምጣ የቀባችው ቀራኔዎ ሲሰቀላ ምጣ እንዳቀባው አሁድ አያስቀርቧትም እሁድ ደግሞ በመቃብሩ አምጣ እንዳይሁድ ልማድ እንዳትረጨው ቀድሟት ይነሳል። አይደርስበትም። ስለዚህ ነው አስር ሰዓት እሱ ተነሳ። አስራ ሁለት ሰዓት ላይ እነ ማርያም መግደላዊት ሄዱ። ሲሄዱ ክርስቶስ ተነስቷል በራሱ ኃይልና በራሱ ሥልጣን ተነሥቷል። መላእክት ቅዱስ ገብርኤልና ቅዱስ ሚካኤል በመቃብሩ ላይ አሉ። ሴቶች ሲሄዱ መላእክቶቹን አገኟቸው፣ ደነገጡ። አንተንሰ የተፍራህ ወይ ተደንግጻ እናንተስ አትፍሩ፣ አትደንግጡ። የተሰቀለውን፣ የተቀበረውን የተነሳውን ኢየሱስን እንደምትፈልጉ እናውቃለን አሉና አጽናኗቸው ይላል። ከዚህ በኋላ ቀጠሉና እንደውም ማጽናና ብቻ አይደለም ማቴዎስ 28፥4 ላይ ወአንኮርኮራ ለእብን ወነበረ አብድቢሃ አብይ መልአክ መልአኩ በክርስቶስ ላይ የተቀመጡ ሶስት ነገሮች አሉ አንደኛ መቃብሩ ላይ ደንጋይ ተቀምጧል ሁለተኛ ዘበኛ ተቀምጧል ሶስተኛ ተመልካቾች አሉ ሶስቱንም ገልብጦ ጥሎ መልአኩ ደንጋይውን አነሳና መቃብሩ ባዶ ነው ተነስቷል እዩ አለና ነገራቸው ነው የሚለው ይህን ነው እንግዲህ አሁን የዮሐንስ ወንጌል ምዕራፍ 20 ላይ ማርያም መግደላዊት መቃብሩ ባዶ እንደሆነ አይታለች። እንደተነሳ መላኩ መልአኩ ነግሯታል። ከዚህ በኋላ ግን አላመነችም። ሶስተኛው ደረጃ ግን በወይን አትክልት ሆና መቃብሩን በርቀት መመልከት ነበረ። እውነት ተነስቷል ወይ እውነት አውሬ በልቶታል ወይ የታለ እያለች ስትመለከት ጌታ ራሱ መጣና ማርያም አለና ጠራት። መድኃኔ ዓለም በፍቅሩ እንዲጠራን መልካም ፈቃዱ ይሁንልን። ማርያም ብሎ ሲጠራ ዘወር ብላ ስታየው ምታት መሰላት። ረቡኒ አለችው፣ መምህር ሆይ ማለት ነው። ማርያም አለና ደግምና ጠራት። ሮጠችና ልጨብጠው ስትል አትንኪኝ፣ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ አድርጋለሁ። ቀድሞም ገሊላ ወበህየ ይሬዩኒ፣ ገሊላ እመጣለሁ በዚያ ይጠብቁኝ። ይልቁንም እዚህ ላይ ነው ትልቁ ምስጢር ያለው። ሁራ ንግር አለ አርዳዬ ከመተንሳይ ኩምነሙታን፣ ሂጂና ሂዱና ለሐዋርያት እንደተነሳው ተናገሩ አለና መቃብሩን ለዮሴፍና ለኒቆዲሞስ ለወንዶቹ ትንሣኤውን ደግሞ ለሴቶቹ አደረገ፣ የማያዳላ አምላክ ስለሆነ። አሁን መቃብሩንም ወንዶች ቢቀብሩት ትንሣኤውንም ወንዶች ቢያዩት ሴቶች ቦታ አልነበራቸውም። እግዚአብሔር ስለማያዳላ ምን አደረገ? እንዲቀብሩት ወንዶቹን፣ ትንሣኤውን እንዲናገሩት ደግሞ ሴቶቹን መረጣቸው ማለት ነው። ከዚህ በኋላ እነ ማርያም መግደላዊ ሄዱና ለሐዋርያት ሲነግሯቸው፣ ሐዋርያት ደግሞ ህደው ሲያዩ ይህንን ነው ሉቃስ ያለው፣ ሴቶቹ የተናገሩት እውነቱን አገኙት ይላል ዛሬ ሰዎች የተናገሩት ኖትኖ ትኖ ለማግኘት ከባድ ነው። እግዚአብሔር ግን አደረገውና እኛም ሁላችን እውነተኛ ተናጋሪ እንዲያደርገን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። በመጀመሪያ ቀን ሽቶ ይዘው የሄዱ ሴቶች ክርስቶስ እንደተነሳ አዩ። ለሐዋርያትም ተነገራቸው። እንዲሁም ደግሞ ድንጋዩ ተገልብጦ አዩት። ማርያም መግደላዊት ለሐዋርያት ጌታ ክርስቶስ እንደተነሳ ነገረቻቸው። አቅዲሙ ነገረ ክርስቶስ እንደተነሳ አስቀድመው እንዲናገሩ እግዚአብሔር ፈቀደላቸው ይላል። ይህን እንግዲህ አንድ ድጓ እንዲህ ይላል፣ ድጓን ብቻ እንናገርና ትምህርታችን እንጨርስ። ማርያም መግደላዊት ማርያም እንዲሁም ደግሞ ለሐዋርያት ጌታችን መነሳቱን ነገረችንና አንድ ድጓ እንዲህ ይላል፣ አቅዲሙ ነገረ፣ በድሃሪ መዋይል፣ በኋለኛው ቀን መነሳቱን ተናገሩ መስክሩ ይላል። ቅዱስ ያሬድ ነው። ከመ ተነሳ ክርስቶስ ክርስቶስ እንደሚነሳ አንድም እንደተነሳ ተናገሩ። አንስት አንከራ ወነገራ፣ ሴቶች አደነቁ ተናገሩ። ድንጋዩን አንሱልኝ አፈሩን በትኑልኝ ሳይል መነሳቱ በአብይ ኃይሉ ስልጣን፣ በራሱ ኃይልና በራሱ ስልጣን መነሳቱን አይተው አደነቁ። ከመተንሣ ጊዜ እምነ ሙታን ጌታ ከሙታን ተለይቶ እንደተነሳ ባወቁ ጊዜ ሴቶች አደነቁ። እንደተንሳ ሙታን ከትንሣኤው ከተነሳ በኋላ ክርስቶስን አድንቀው ለክርስቶስ መሰከሩ ይላል። አስተራይ ወሙ ቀዲሙ ለአንስት ለማርያም ወላዲት አምላክ እምድረ ተንሳ ሙታን ከሙታን ተለይቶ ከተነሳ በኋላ ይላል። እምድረ ተንሳ ሙታን ከሙታን ተለይቶ ከተነሳ በኋላ አስተራይ ወሙ ቀዲሙ ለአንስት ለማርያም ወላዲት አምላክ ለድንግል ማርያም ለእናቱ ዘጠኝ ወር ከአምስት ቀን በመሕፀኗ ለተሸከመችው ላጠባችው ላዘለችው ላለቀሰችው እስከ ሞት ድረስ በተከተለችው ለእናቱ ታያት። ሂድና ወለማርያም መግደላዊት ለማርያም መግደላዊት፣ ለሳራ ወለሰሎሜ ለሳራና ለሰሎሜ፣ ወለኩሎም ቅዱሳት አንስት ለብዙ ሴቶች ታያቸው። ከሙታን ተለይቶ እንደተነሳ ተለያቸው ይላል። ለድንግል ማርያም ታያት፣ ለሌሎቹም ታያቸው። ሁሉም ትንሣኤውን አይተው አደነቁ። ስለዚህ የዳግም ትንሣኤ ዋዜማ የትንሣኤ ሰባተኛ ቀን ቅዱሳት አንስት ይባላሉ። ቅዱሳት አንስት የተባለበት ቅድም እንዳየነው በሁለት ነገር ነው። አንደኛው ሴቶች በመቃብሩ እንዳይሁድ ልማድ በሶስተኛው ቀን ማለት ነው። አሁን ይሄ በእኛ አገር ሰለስት ይባላል። በገጠሩ አካባቢ በሰለስት ተሰብስበው ሂደው ሐውልተ ላይ እያለቅሳሉ፣ መቃብሩ ላይ እያለቅሳሉ። በከተማው ግን የለም። በቤት ብቻ ነው ድንኳኑ ላይ ሆነው ወንጌል ተማምረው አልቅሰው ይለያያሉ። ስለዚህ ሰለስት ማለት የተባለው ይሄ ነው ማለት ነው። በሰለስት ቀን ሽቶ ይዘው መቃብሩን ሊረጩ መሄዳቸው መፈቀዱ ይሄ ነው። ሁለተኛው ደግሞ ሴቶች የክርስቶስ ትንሣኤ ምስክር መሆናቸው ነው። መታደል እኮ ነው እናንተ። የክርስቶስ ትንሣኤ ክርስቶስ የተቀመጠውን ትልቅ ደንጋይ አንሱልኝ ሳይል በራሱ ኃይልና በራሱ ሥልጣን በተዘጋ ደጅ ገብቶ በተዘጋ ደጅ የወጣ አምላክ በተዘጋ መቃብር ገብቶ በተዘጋ መቃብር የወጣ አምላክ በተዘጋ በርና መስኮት ገብቶ በተዘጋ በርና መስኮት የወጣ አምላክ በድንግል ተጸንሶ በድንግል ተወልዶ የድንግልና ጡት ጠብቶ በድንግልና ጀርባ ታዝሎ በድንግልና ክንድ ታቅፎ በድንግልና ዓይነ ታይቶ በድንግልና ከንፈር ተስሞ በመሬታችን በድንግል ማርያም የተገኘው መድኃኔ ዓለም ትንሣኤ መቃብሩን ለወንዶች ትንሣኤውን ለሴቶች አደረገ ማለት ነው። ስለዚህ ከትንሣኤ ጀምሮ እስከ ቀዳሚ ድረስ ሰባት ቀን ወንጌል ተማምረናል። የሚቀጥለው ነገ እሑድ ዳግም ትንሣኤ ነው። እሱም በአውደ ምረት ላይ እንማማረዋለን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ ሽናሸር አድርጉ። እንኳን ለብርሃነ ትንሣኤው ለዳግም ትንሣኤው አደረሳችሁ አደረሰን። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን።